ከውጭ ሙያተኞች አምጥተን በአርትፊሻል ኢንቴሊጀንስ እንዴት ፊልም ሊሰራ እንደሚችል ሰልጥ ነው። አንዳንዶቹን ሳምፕሎች ማየቻቸዋለሁ። ትናንት ተመርቀዋል። ሁለተኛ ሶስተኛ፣ አራተኛ ዙር ስልጠናዎች አሉ። ሚመቻችሁ የተሳተፉበት እንዴት ኤያኝ ተጠቅማችሁ ፊልም መስራት እንደምትችሉ ብዙ ጊዜ የኢሜጅ ችግር ስላለ ለምሳሌ ስለ ንግስት ሳባ የሚሰራ ሰው ንግስት ሳባ አሁን የለችም። ወደ ኋላ ተመልሶ ያን ነገር መፍጠር የሚችልበትም መንገድ ያግዛል። እና ስልጠና የተሰጠ ነው። ከውጭ አምተን እያሰለጠን ያለ ነው። ሁላችሁ ጋር ያልደረሰ ሊሆን ይችላል። በኢትዮጵያ ታሪክ ለመጀመሪያ ጊዜ የመንግስት ተቋማት ፊልም ስራዎቻቸውን ለማሳየት የሞከሩት አሁን ነው። ድሮ መከላከያ ታንክ ፍለጋ፣ ሄሊኮፕተር ፍለጋ ጥቂት ዘመድ ያላችሁና ሰው የምታውቁ ሰዎች የአምስት ደቂቃ ሲን ወስዳችሁ ሊሆን ይችላል። መከላከያ ግን አጠቃላይ ኢንዱስትሪውን የሚገልጥ አየር ኃይል የሚገልጥ ስራ አሰርቶ አያውቅም። አርቲፊሻል ኢንተለጀንስ፣ ኢንሳ፣ ኒስ፣ ማን የቀረው ሰርታችኋል? እኮ እናንተ ናችሁ። እነዛ ቴክኖሎጂዎች እንዲወጡ ሰው እንዲያያቸው የሚያደርግ ስራ፣ ግሪን ሌጋሲ ላይ፣ በሁሉም ስራዎቻችን ፊልም ለመጠቀም ሙከራ ይደረጋል። በቂ ነው ወይ? አይደለም።